አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የጦይ ቤተሰቦች እንደናችሁ ደናናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንደናችሁ? ለምታደርጉልኝ አስተያየት ኮሜንት፣ እንዲሁም ሰብስክራይብ ስለምታደርጉ በጣም አመሰግናለሁ። ከልብ ወዳችኋለሁ። ከልብ አመሰግናለሁኝ። ባላችሁበት ሰላም ያደርግልኝ እና ከዚህ ቀደም ፈኢዛና ሰአዲያ። ቁርአን ቀርተውላችሁ ነበረ። በጣም ወዳችኋችኋል በጣም አመስግናችኋችኋል ስታከትሙም ሽልማት አላችሁ ብላችኋችኋል። ከልብ እናመሰግናለን። እኔ ደግሞ በለቀቁት ቪዲዮ ላይ በተለይ በዲያቦ ላይ ማለት ነው ብዙ አስተያየት ደርሶኛል፣ አመሰግናለሁ። ግን ምንም አይነት እንትን የለውም ምንም አይነት ችግር የለበትም። በጣም ደስ የሚል የሚያምር ዲያቦ ነበረ፣ በጣም ደስ የሚል ማለት ነው እና ምናልባት ካሜራው ላይ ትንሽ እንትን ሊኖረው ይችላል። ካሜራ አንሹ ሊሆን ይችላል እንጂ ወላሂ በጣም የሚያምር ነው ማለት ነው እና ሰብስክራይቤም አንድ ሺ ሞልቷል። ከልብ አመሰግናችኋለሁኝ ከልብ አመሰግናለሁ ማለት ነው ለምታደርጉልኝ ነገር በሙሉ ይሄንን ይመስላል። ዛሬ ደግሞ ነፈኢዛ ና ሰአዲ ቁርአናችሁ እንዴዝን ነው? ታይቶላችኋል አመስግነዋችኋል፣ ጎበዞች ብላችኋል ብለዋችኋል ስላቸው በቃ እንቀራላችኋለን፣ እንጋብዛችኋለን። አንዳንድ ቀን ቁርአን እንቀራላችኋለን፣ ግን ይህን የምናደርገው ሰብስክራይብ፣ ላይክ፣ ሼር ሲያደርጉልን ነው። እንደዛ ታደርጉልን እንቀራላችኋለን ብለዋል። እሺ ሰአዲ፣ ሶራ ማን ነው የምትቀሩት?